ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 2 ክፍል 25። ውድ የፕሮግራማችን ተከታታዮች በክፍል 24 ድራማችን የህይወት ቤተሰቦች በኦቲዝም ዙሪያ ሲወያዩ አሳልፈዋል። ክንፉና ይርዳውም በጉዳዩ ላይ ያላቸውን ስሜት በመግለጽ ተከራክረዋል። የክንፉናት ሀምሳ አለ አሁንም ራሳቸውን እንዳራቁ ነው። የውስጣቸውን ስሜት ለልጃቸው ቀርበው ማጫወት አልደፈሩም። የሰላምና ዘውዱ መግባባት ስር እየሰደደ ነው። ቀጣይ ህይወታቸውስ ምን ይሆን? ራስ ማያ ተከታታይ የራዲዮ ድራማ ክፍል 25። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። ሰላም። ዘላለም ይርታ አየለም አውቃለሁ። ታዲያ ምን ታደርጋለን? አንቺም ብዬ ነው የመጣሁት። አንተ ጤና የለህም እንዴ? ኧረ ጤና አሳልኝ። ሰላሜን እየነሳህኝ እኮ ነው። በጣም በጣም ይቅርታ። እያደረግክ ያለኸው ነገር እስር ቤት እንደሚያስወረውረህ አታውቅም? ረዛም አንደርስም እንዴ? አመጣጤ እስከ ዛሬ ላጠፋሁት ይቅርታ ለመጠየቅ ነው። አስፈላጊ አይደለም። ራስህን ከእኔ ከአራክ በቂ ነው። ይቅርታ ስትጠየቂማ መቀበል አለብሽ። አውቀ ላጠፋኸውና ለምታጠፋው ይቅርታ ጨዋታ ነው እሱ። እንኳን ልክ አይደለሽም። እሺ ትወጣልኝ? ስራዬን ስለጨረስኩ መሄድ እፈልጋለሁ። ግዴ ለምትሄጃለሽ ቢያንስ ሰላም እንፍጠርና ና ይቅርታይን ተቀበይኝ። እሺ ተቀብያለሁ፣ መሄድ ትችላለህ። እችላለሁ። አመሰግናለሁ። እቺ ደግሞ ለይቅርታ መጠየቂያ ያመጣኋት ስጦታ ናት። ወይ ዘላለም፣ አንተ የት የትን ያደከው? አዱ ገነት ነው፣ አዲስ። አረ ወደ እዛ ዞር በልልኝ ከማዋረድ በፊት። አመሰግናለሁ። ይቅርታ። ቅራቅምቦህን ይዘህ ውጣ፣ ቅራቅምቦህ ውጣልኝ ይችናት አሸናፊ፣ እንዲህ ማነቀሽኝ? በፍጹም ወይ! ቅራቅምቦ አንቺ ነች። ቱ እኔ አሸናፊ አይደለሁም፣ እንዲ ቅራቅምቦ ቤት እየመጣህ ነው እንዴ? አሁን አይደለም። ፈለግሽ? አይ ብዙ አይደለም። ካባ ድርቀ ይዘህልኝ እንድትመጣ ነበር። ለበኋላ ይዤ መምጣት እችላለሁ። አሁን ቀጠሮ ነበረኝ። ችግር የለም። ምን ይሄ እጃ አመጣለሁ። እሺ። ከማን ጋር ነው ቀጠሮ? ምን ነው? ምንም መጠየቅ የለብኝም። ከአሸናፊ ጋር? አዲሱ ወዳጅነት። ስልኩን ልዝጋው። አትበሳጭብኝ። እኔ ጌታ፣ ደህና አምሽ። ምን ሆንሽ ደግሞ ሰውዬ ምን ነክቶሃል አንቺ ምን ነክቶሻል የመኪናዬን መንገድ ዘግተህ እኮ ነው የቆምከው የአንቺ ነው እንዲ አምሶሶይ መኪና ስለተበላሸ ነው ትቀልዳለህ ለቀልድ ጊዜ የለኝም ከግቢ እየወጣሁ ነበር ድንገት ሞተር ጠፋ ታዲያ እኔ እንዴት ልውጣ አጣብቀኸኛል እኮ አስቤ አላረግኩትም አይመስለኝም እንደፈለግሽ የሚጎትትልኝ መኪና ጠርቻለሁ እየመጡ ነው እስከዛ መቆየት አልችልም ቀጠሮ አለኝ ታዲያ ምን ላድርግ ውበር ልጥራልሽ? ከቸኮልሽ መኪናዬን ይዤ ነው መሄድ የምፈልገው። ጥሩ፣ ትንሽ ጠብቂ። ነግሬሃለሁ፣ ጊዜ የለኝም። እሺ፣ ታግዥኛለሽ? ምን? ብድግ አድርገን እዛ ጋር እናስቀምጠውና አንቺ መኪናሽን ይዘሽ ትወጫለሽ። እየቀለልኩ ነው እንዳትለኝ፣ የአንቺ የባሰ ስለሆነብኝ ነው። በጣም ጥሩ፣ ሁሉንም ነገር ለጓደኛህ ነግረውና ስራዬን ለቃለሁ። እዚያ ምን አዳረስን? ከዚያ በፊት እኮ አሁን፣ የሚጎተትልኝ መኪና ይመጣና መንገድሽን እለቅልሻለሁ። መቆየት አልችልም አልፈልግምም፣ ይገባሃል? እሺ ከኋላ ሆነሽ ግፊልኝ። ትንሽ እናንሸራተው። ጥሩ ደዛ። ጥሩ እንደዛ። ካልፈለግሽ ደግሞ እሺ፣ አንቺ ግቢ እና መሪውን ያሽ፣ እኔ ገፋለሁ። አንተ መኪና ውስጥ ገብቼ፣ ምን አለበት ሞቼ ነው። ደፋር። እዚ ጋር ከምትቆይ አይሻልሽም? ቶትራኩ ደግሞ ሊዘገይም ይችላል፣ ወይ ይዘላል። እሺ ግባ፣ እኔ እገፋለሁ። ጥሩ እሺ። እኔ በዚህ ጋር ልለፍ። አንቲንካኝ። ይቅርታ፣ ይቅርታ፣ ይቅርታ፣ ይቅርታ። ይህ ልብስሽንም አበላሸውብሽ። አህ ማይ ጋድ ምን አይነት እንቅፋት የሆንክ ሰውነ። ባክ ዝም በል። ሆነ ብለህ ነው የነካኸኝ። ምን አደረግኩ? ምን በደልኩ? ለምን አታውቀኝ? አላውቅህ። ለምን በፈጣሪ? በጣም ይቅርታ። ባክ ዝም በል። ግባና ወደዛ ዘወር በልልኝ ብቻ። እኔ ብገፋ ይሻል ነበር። አረ ወደዛ የሚገፋ ይቅፋ ጋጋማ ጉቶ የንቀስቃዛ ድራፍ ድጋመኝ እስቲ። በደስታ ነው በንዴት ተቃጥላል። ቀላል መስመር እንዳለፍኩ በአቅም ተናድጄ ነበር። አልኩህ እኮ የሄድክበት መንገድ እኔም አልተመቸኝም። ቀየርኩ እኮ ያኛው መንገድ የበለጠ ቅርቡን የሚወጥረው ከሆነ ብዬ ይቅርታ ልላት ነበር የሄድኩት። እቺ ሰው ገና ብዙ ነገር ታመጣለች። እኔ ተናግር ያለ

ጦርነት ማዕከል አበባ። ድሮ አመለኛይቱን ማረቅ የሚል አንድ ልብ ወለድ ነበር። ኃይለኛዋን ሴት እንዴት አድርጎ ጥሩ ሚስት እንዳደረጋት የሚተርክ ነው። ወዳጅ እሱ አሁን አይሰራማ። ያ ደራሲ ዛሬ ቢሆን ኖሮ የሴት መብት ተከራካሪዎች ፍርድ ቤት ያቆሙት ነበር። በጣም ይገርማል። ዘላለም ግን ልዩ ናት። እውነት ለመናገር እኔም እሷን ለመጉዳት ሳይሆን በር ለመክፈት ነበር። ትግል ትግልህንም ማየ ነው ሸቶና በማ ለጻም ሐኪሞች በመጨረሻ ሰዓት ልብን ለማስነሳት እኮ የኤሌክትሪክ ፓወር ይጠቀማሉ። ግድ የለም ግድ የለም፣ እሱ ይበቃል። ግን በምን ተለያያችሁ? እቃህን ሰብስበህ ወጣ። መኪናዬ ጋር ስደርስ አጠገቤ የሷ መኪና ነው። ይቆሙ ጠበብ በርጌ፣ መንገዶን ዘጋውባትና የመኪናዬን ኮፈን ከፍቼ እየነካካው ጠበቋት። አሽሙት አሽሙት፣ አድቬንቸሪስት ነህ። እሺ ቆይ ናይን ዋን ዋን ብትደውልብስ፣ እባክህ ጨክን። አትደውልም፣ በፍጹም ልጅቷን አልተረዳት። ተረድቻታለሁ። በፍጹም በዚህ ክፉ ወቅት ሪስክ መውሰድ የለብ ከዛ ይልቅ ያጠፋውት እየተጨቃጨቅን በአጠገቧ ሳልፍ ትከሻዋን እያሳድርግ እጄ በመኪናው ቆሽሾ ነበረ ልብሷ አበላሸውት። እረፍ። ቆንጆ ነጭ ሹራብ አድርጋ ነበር። አበደቻ በጣም በጣም ደግሞ ስታምር እኮ በናት፣ ወይኔ ዛሬ እንዴት እንደምታምር ከንፈሯ በንዴት ሲንቀጠቀጥ ውስጤ እያዘነ፣ እሷ መኪና እየገፋች እኔ መሪ ይዤ ከእሷ መኪና ፊት ራቅ አደረግንና፣ እያበደች ሄደች። በል በል፣ ከአሁን በኋላ አርፈህ ተቀመጥ። ለምን? አያስፈልግም። ከእርዳውም ጋር ትጣላላት። እሱ እንኳን የሚቀር አይመስለኝም። እስካሁን አልደወለም። እየመጣው እያለ አግኝቼው ነበር ወደ ቤት እየገባው ነው ብሎኛል። እዚህ እንደሆነ ያውቃል መሰለኝ። ይርዳው መጣ። ዛሬ ይናደዳል። አዝናለሁ ወዳጅ። አንተ ዝም በለ፣ አልመልስለትም። ምን ልሁን ነው የምትለው? አንተ ግን እስኪ መጀመሪያ ተቀመጥ። ያደርሳል ቁጣው። አንተ ዝም በል፣ እኔ ዝም እላለሁ። አንተ ግን ምንድን ነው ፍላጎት? ለራስ አታስብ፣ ለእኔ አታስብም። የት ያለ መሰል? ለተፈጠረው ሁሉ ይቅርታ። ሆን ብለህ እያጠፋ ይቅርታ አይሰራም። እባክህ ተው። ተው ተው ብዬ ደጋግሜ ጠየቅኩ፣ ለመንኩ። ገና ከጅምሩ የሚያዋጣ መንገድ አይደለም እንደዚህ አይነት የወረደ ስራ አትስሩ አልኩኝ ሁለታችሁ በፍጹም የምትሰሙ አይደላችሁ እሺ በቃ በፈጣሪ ምን አደረገችህ ምን በደለች አልደረሰችብህ ምን አደረገች አሸናፊ እሱ ባክህን ወደዛ ምን አይነት በሽታ ነው የሚያድግ ነገር መጥላት የሚያበብን ነገር መቅጠፍ የቆመን መናድ ኧረ በህግ ወዴት ወዴት አዎ ስላማረች ራሷን ስለጠበቀች ጠንካራ ስለሆነች ነው የዞራችሁባት፣ አይደል? ይርዳው ይህኔ ብትወድቅ ራሷን ብትጥል በሀሳብ ተጎሳቅላ በማዲያት ብትነድ ደካማ ብትሆን ዞር ብላችሁ አታወያትም ነበር። እረ እንደዛ አይደለም ነው ይሄ ምቀኝነት ነው። ተው እንጂ ንግግርህን አስተካከል። እደግመዋለሁ፣ ይሄ ምቀኝነት ነው። ሰው ቢሮ ሄዶ ሰላም መንሳት ስራ አላሰራም ማለት የለበሰችውን ማበላሸት ንቀትም ምቀኝነትም ነው። ንቀቱ ደግሞ ምንድን ነው? ንቀቱ እኔንም ጭምር ነው። አየህ፣ በፍጹም አልተረዳኸኝም፣ ልረዳህም አልፈልግም። ይሄ መብቷን በመጋፋት እስር ቤት እንደሚያስጨምርህ፣ እኔም ይህንን ድፍረትና ንቀትህን እያየው ዝም በማለቴ እንደሚያስቀጣኝ፣ ላይሰንሴን እንደሚያስነጥቀኝ አለማወቅህ ወይም አውቅህ በድፍረት መሄድህ መደንዘዝን ያሳያል። ልየሰደብከኝ እኮ ነው ራስን በራስን የሰደብከው ገና ከጅምሩ የክንፉ መንገድ እንደማያዋጣ ነግረሃል። ተው እንጂ። የኔ መንገድ ምንድን ነው? ስራህን ታቀዋለህ። በስሜትና በልህ መጓዝ፣ ማመፅ፣ ማሳመፅ መጨረሻው ይኸው ነው። አንተ ደግሞ አቦ ታበዛዋለህ። ምነው እኔ ብቻ ነኝ መልካም አልክ? አዎ፣ ዋጠው። እኔ ብቻ ነኝ መልካም። ከእናንተ አይነት የወረደ አድመኝነት እኔ ሺ እጥፍ ይሻላለሁ። ደካሞች የረሰው እየተረጋጋ በንታ አምር የራስ ጉዳይ ሁለተኛ ስራ ቦታዬ ድርሽ እንዳትል። ይሄ የመጨረሻ ማስጠንቀቂያዬ ነው። እምቢ ካልክ ፖሊስ ምስክርነት ሲጠይቀኝ የምደብቅልን ምንም ነገር የለኝም። አንተኛውም እንዲሁ

ዛሬ ፏ ቷ ሽር ብትን ብልሃል። ምን አባቴ ላርገው? ብትን ብትን ትንትን አደረጉኝ። ማን ደፋር ነው ወንድሜን የሚበታት? ነው በታኙ፣ ምን ያደርጋል። ዋናውም መበታተንህን ማመንህ ነው። ያኔ ነው ራስህን ለመሰብሰብ ጠንክረህ የምትሰራ። እንዲህ ቅኔ የሚያዘርፉ ከሆነማ አልፎ አልፎ በበታተኑ። አንተን ለማዝናናት እኔ ልበተን። ፌር ነው፣ ሱስ አይደለም። እባክህ ተመችቶኝ። የብቻ ጓደኛ ውሻ ሳድጋል። አሸችን እኔ እኮ ነኝ። አንተ ውሻ እኔን እያሳደከኝ አይደል እንዴ? አሁን ግን ል ምን ተፍ ተፍ ልበልል? የሚበላ ተጠባብሶ ተከሽኖ ተፈርፍሮ፣ ምንድን ነው ምርጫ? ምንድን ነው ያሰኘ? እስኪ ንገረኝ። እስኪ ሺ ለአንተ ብላ፣ እኔ በልቻለሁ። የሚጠጣ ግን ይዣለሁ። አብረን ፈታ ሿ ፏ ቷ እንላለን። ይመቻ። ያራዳ። ግን ቆይ ውሻ አሳድጋለሁ ያልከው ከምር ዘፈን ነው ወይንስ ግጥምና ዜማ አሸናፊ በለው እርግጥም ያለው የኮራ ዘፈን ነው። ምን ነው የድሮ ዘፈኖች ግን በጣም ይገርማሉ እኮ። አሪፍ የተመሳጠረ ዘፈን ነው ወንድሜ። እኛ የተገላለጠውም መጨረስንና መመሳጠሩ ጋር እንግባ። ምሽት አሪፍ ነበራ። አልነበረም። ማይ ባድ። ከሰው ይልቅ ውሻ መርጠ እያየው ምኑን አሪፍ ይሆናል? በይ ቼርስ ለቅ ይለቅ። አሪፍ ጥያቄ ልጠይቀው። ሳታካብደው ጠይቀኝ። ሴትን በእጅህ ለማስገባት ዘዴ ምንድን ነው? ካም ኦን ዲያ። እሱ ያራዳ ልጅ እንዴ አሁን ይሄ ለአንተ ጠፍቶ ነው። የእኛን ስታይል ሳይሆን የአዲሱን ትውልድ ስታይል ነው የምፈልገው። እንዴ የእኛ እና እናንተ ለውጣለው እንዴ። አስር አመት በቆጠር ቁጥር ትውልድ ይቀየራል። እና ሴትን በእጅህ ለማስገባት ዘዴ ምንድን ነው? አሻችን፣ ይሄ የሁለት መቶ ዶላር ጥያቄ ዘጭ አደረከ። መልሱን በአግባቡ ከመለስ ሁለት መቶ ዶላር ኪስ ዘጭ ታደርጋለህ። በቃ ልጋደላ፣ ሞተህም ቢሆን መልሱን ቁጭ። በርታ በርታ በርታ። በመጀመሪያ የልጇን ታይፕ መብላት አለብ። ከዛ እንደ ተፈጥሮ አይነት በስትራቴጂ ትቀይሳለን። ያው ለጋዛ ጦርነት መቼም የካቡልን አካሄድ አትጠቀምም ማለት ለዩክሬን ደግሞ የደቡብ ሱዳንን አታመጣም። ለምሳሌ ለምሳሌ ልንገር አሺ ትምሮ የጠገበች ባህሎግ የወጠረች ከሆነ መረጋጋት አለብ። ከንግግርህ ጀምሮ ሰከን ማለት አለመጣደፍ፣ ሊጠቅም ይችላል። በእርግጥ አንዳንዶች እንደዛም ሆነው ከራሱ የተጣላ ወፈፌ፣ አብዶ የሚያሳብዳቸውን ሲመርጡ እናያለን። እሺ፣ ደግሞ ልንገር። ገጠር አካባቢ ተወልዳ አላርልም በቃ፣ ሸገር ሳትገባ በዛው በሱዳን በጠረፍ በኩል አድርጋ ወጥታ እዚህ አሜሪካ ከገባች በኋላ ደግሞ የሆነ ካምፓኒ ገብታ ቶኒፎር ሰቨን ፈግታ ኖራ፣ ምን የመሰለ ቤትና እኔንኛ ለመኪና ስትነዳ ስታያት ልብሶቿና ጫማዎቿን ስለጬሱ፣ ቦርሷ ከሩቅ አይን ስለሳበ፣ የሆነ ሽቷ ፓሪስ ሂልተንን ስላስታወሰ፣ ብቻ በአዲስ አበባ ልጅ በሸገር ልጅ ስታይል በቃ ትትትትት አድርጌ እገባለሁ ብትል ተቃጭተ ነው የምትቀረው። ሆነ የሆነ ሳቅ ጨዋታ የምትፈልግ ገንዘብ የምታድን ይህ ነው የአራዳ ልጅ ፓሪ የምታድምቅ ከሆነ ደግሞ ሌላ ምዕራፍ ነው። እንዳገኛት ቦታና ሁኔታ ፈጣን ውሳኔ መወሰን አለብ

ማለት ወፍ ካልሆነስ ያጠለቀችው ካባ ሳይሆን እውነት ቢሆንስ እሱ ከባድ ነው ፍሬንህን ግጥም አድርገህ መያዝ ይጠበቅብሃል በዚያ ላይ ደግሞ ወንድን የሸሸች ወይም የጠላች ብትሆንስ ኦ ማለት እንደዘላለም ዘላለም እንደ ዘላለም የህይወት ጓደኛ ታውቃታለህ እንዲህ እንዲህ አንድ ሁለት ቀን አይቻታሉ ይት ከህይወት ጋርም የእርዳው ቢሮ ባለፈው ምሳ ጋብዞኝ ሂጅ እና እሷ የሆነ ኃይለኛ ናትሽ። እዛ ራሱ ለስራ የሚመጡትን አበሾች በወታደራዊ ስርዓት ነው የምታዋራቸው። ምን አለፋ የሆነ ዘላለም ሳስባት በቃ ዙሪያዋን በብረት አጥራጥራ የምትሄድ አይነት ነው የምትመስደው። ግን ደግሞ ግን ደግሞ ምን ዘላለም በጣም አሪፍ ልጅ ነች። ልንገርህ የሆነ ጸዳ ያለች ትመስለኛለች። ከተለመደው ተርታታ አገኛት ነበረች ሴት በምሽት ወደ ቤት መጥራት አግባብ ባይሆንም ሰውየው ይረዳው ዓለምነህና ሰላም ነው ብዬ መጥቻለሁ። በመምጣትሽም በሰጠሽኝም ቦታ ምስጋና የብዙ ነው። ግቢ አረፍ በይ። መቼም አንድ ነገር ባያጋጠሙ አይጠራኝም ብዬ በቀጠሮ ያስቀመስኩትን መጽሐፍ አጥፌ ነው የመጣሁት። ብዙም የምለው ነገር የለኝም፣ ግን ደግሞ ሰው አስፈልገኝ። ማንኛውም የተገኘ ሰው ነው ወይስ ለልብ የቀረበ ሰው? ኦ ከስንት ጊዜ በኋላ ሆድ ባሰ መሰለኝ። ሀገሬ ቤተሰቤ የተለየኋቸው ጓደኞቼ፣ መንደሬ ናፈቁኝ። ያን ያክል? አዎ ቢቢስብኝ መጠጣት አማረኝ። ብቻ ሆኖ መጠጣት ጥሩ ልምድ እንዳልሆን አውቃለሁና ሰው ስፈልግ አንቺን ከፊት መደዳ አገኘሁሽ። እንድንጠጣ ነው እንዴ ጠራኝ? አለመጠጣት ትቻያለሽ፣ አካባቢ ካለሽ በቄ ነው። ከፈለግሽ መጽሐፍ ማገላበጥ፣ ከፈለግሽ ቲቪ፣ ካሻሽም እሱ ጋር እንዳለሽ መተኛት ትቻያለሽ። የሀገር ቤት ጓደኞች ሩቆና አጣሃቸው እንበል። እዚህ ያሉትስ ለጊዜው፣ እዚህ ያሉትን አልፈለግኳቸው። ለምን? እንዝለለው። ኦ አቶ ይርዳው ሰላም ነው? ከፍቶኛ ላልኩሽ እኮ የግድ ማልቀስ አለብኝ? ኧረ አላልኩም። የከፋ ሁላ ደግሞ አያለቅስም? ባለቅኔ ወንድ ልጅ ፊት ለፊት አያለቅስም ብሎላቸዋል። እውነቱን ነው። እኔ ደግሞ እያለቀሰም አያለቅስም እላለሁ። ሲብራራ ውስጥሽ እያለቀሰ እንባ ላይወጣሽ ይችላል። ውይ እሱ ደግሞ ህመም ነው። አዎ ጮሆ ማልቀስ ሰላም እንባ መውረድም እረፍት አለው። ሶሪ ድዳው ምን ሆነ ነው ብዬ አላስቸግርም ግን ውስጥ መጎዳቱን እያየው ነው። የስደት ጓደኝነት በአብዛኛው ወንዝ ያመጣው ነው። ወንዝ ያመጣው ደግሞ ወንዝ ይወስደዋል። ትክክል። የተገባባሽ ይመስልሽና ለካ አልተገባባሽም። የተዋወቅሽ ይመስልሽና ገና አልተዋወቅሽ። መሰረት ስለሌለ ነው። አይደ ማለት በግልጽነቱ መደባበቅ በሌለበት እድሜ አብረህ ስላልነበርክ ስለማትተዋወቅ፣ ግንኙነት የጀመረው በስሌት መኖር ከጀመርክ በኋላ ስለሆነ ባህሪ ለባህሪ ለመግባባት ይቸግራል። ለዛ ነው የስደት ትዳር፣ የስደት ማህበር፣ የስደት ድርጅት፣ የስደት ጓደኝነት ለመጠንከር ለመቆም የሚቸገረው። ያለመኖሩ ችግር ደግሞ መልሶ አዳዲሱን ሰው የልብ የሆነ ጓደኛ፣ ትዳር፣ ማህበር እንዳይኖረው ያደርገዋል። ሰርክል እስቲ ጠጪ። መኪናዬን ማን ይነዳልኛል? ኖ በኦቨር ልትልከኝ ነው? ነገ ቅዳሜ ነው እና እዚሁ ታድሪያለሽ። ኧረ በህግ እንደዚህ ይቻላል እንዴ? ምን አለበት አቶ ይርዳው፣ አንደኛ ስናወራ ማምሸት እንችላለን፣ ሁለተኛ እዚህ ቁጭ እንዳለን ማንቀላፋት እንችላለን፣ ሶስተኛ የተሟላ ክፍል እንዳለ ከአሁን በፊት ነግሬሻለሁ። ገብተሽ ቁልፍሽን ቆልፈሽ መተኛት ትችያለሽ። ክፍሎ መቆለፍ የምናመጣው እኔ ታማኝ እንደሆንኩ ባምንም እመኚኝ ብዬ ማስቸገር የለብኝም ብዬ ነው፣ ጥሩ እንቅልፍ እንድታገኝ በርሽን ዘግተሽ ለሽ አሸናፊና ዘላለም ጋር ምንድን ነው የተፈጠረው? ሶፊ አሸናፊን የምወደው የማከብረው ጓደኛ እንደሆነ ታውቂያለሽ። ለጓደኝነት ለወዳጅነት ታማኝ መሆን አስፈላጊ ነው እና በአሁኑ ሰዓት ስለ እሱ ማውራት አልፈልግም። ታዲያ ምን እናውራ? ስለ እኔ እና አንቺ። አይ ከዛ ውጭ ምንም ሰላም። ታዲያ ትተኛ። እንቅልፍ እምቢ አለኝ። ስራ ቀዘቀዘ እንዴ? እረ ስራውስ ደህና ነው እና የሰው ባህሪ ነው የቀዘቀዘው። እንዴት? እንዲሁ ነው በቃ። ተኝ መሽቷል፣ አልረብሽሽ። ምን እተኛለሁ? ከቅድም ጀምሮ ስትገላበጥ እያዳመጥኩ ነበር። ይርዳው ዛሬ ወረደብን። ወረደብን ማለት እዛ የምንገናኝበት ቤት ድራፍት ቤት መጥቶ በስድብ አጥረገረገን። እንዴ፣ እነማን ናችሁ እናንተ? እኔና አሸናፊ። ለምን? ምን አገናኛችሁ? ያችሁ ጓደኛሽ ዘላለም ናታ። እንዴ፣ ቆይ ቆይ፣ የቴጅ ቆይ ቆይ ቆይ፣ ምን ሆነሻል? ነፍሰ ጡር መሆንሽን ረሳሽው እኮ አይደለም። ቆይ ምንድን ነው የተፈጠረው? አሸናፊና ዘላለም ትንሽ ተነጋግረዋል መሰለኝ። ታዲያ አንተ ምን አገባ? ምን ማለት ነው? እነሱ ለተጣሉት አንተን ለምን ይናገረሃል? ያው አብሮ ስላገኘን ይሆናላ። አይመስለኝም። ሰሞኑን የደመቀው የአንተና የአሹ ወዳጅነት፣ አሁን ደግሞ ከአሹና ዘላለም ጸብጋ መቀላቀል አልገባኝም። መጣላታቸውን ሰምተሻል እንዴ? ዘላለም ደውላ ነግራኛለች። ዛሬ ዛሬ ነው እንዴ ተጣሉት? አዎ። አሸናፊ ምን ነክቶታል? ባለፈው ደውላ ነግራኝ ነበር ከዛም በፊት ለሶፊያ ውር ታላታለች። ምን ብላ? ያው ስራ ቦታ እየመጣ ይረብሸኛል ብላ ነዋ? እሱን አላውቅም። አይ ታውቃለህ። የሁለቱ ጸብ ከሁለታችሁ ፍቅር ጋር በሰላም አልተቆራኝም። ለምን ከአሸናፊ ጋር ተግባባችሁ ነው የምለውም። በትክክል ይገባል። ይርዳውም አንድ ነገር ሳይኖረው ከሁለታችሁም ጋር አይጣላም። ይቺ ናትና ራሴው ነግረሽ እኔው ላይ ትፈርጅብኛለሽ። እየፈረድኩ ሳይሆን ምክንያቱን እየጠየቅኩ ነዋ። የራስሽ ጉዳይ ለብቻሽ ተኝ። ሶፋ ላይ ሄዳለሁ። በቃ ሽሽት መፍትሄ አይሆንም። ከገባ ድራማውን የተጫወቱላችሁ ተስፋዬ ሲማ እንደ አሸናፊ፣ ቤቴልሄም ውብሸት እንደ ዘላለም፣ ቴዎድሮስ ለገሰ እንደ ክንፉ፣ ዘመናዊ ዘሪሁን እንደ ህይወት፣ ዮሐንስ ዘሪሁን እንደ ይርዳው፣ ብልሂን ሳሙኤል እንደ ሶፋኔት፣ ማሮ አበበ እንደ ሚኪያስ ናቸው። አብራችሁን ስለቆያችሁ እናመሰግናለን።